አብሪኮ እንግዲህ ፕራንክ አድርጎት አሰቃይቶት ምን ብሎት እንደዚህ አልጠበቀም ነበረ። ብዙዎቻችሁ ግን አብዛኞቻችሁ ተቀይማችሁታልና ይቅር በሉት በዚህ አጋጣሚ። እና ዛሬ የመጣሁት እንግዲህ ያው ሸገር ገጣለች ደውሎልኝ ነበር አብሪኮ፣ ምን አለች? ይቅርታ ለካ የአንቺ ቤተሰቦች እንደዚህ ናቸው፣ እኔ እኮ እንደዚህ አስቤው አይደለም አለኝ። ይቅርታ ብቻ ባላሰብ ነው መንገድ እንደዛ ሄደዋል። በጣም ይቅርታ የምሬኝ ነው። እኔ እንደዚህ አስቤ አይደለም። በቃ እናንተ ትዝናኑበታላችሁ እንደዚያ አስቤ ነበረ። ይህም በቃ ምንም ማድረግ ልክ አሚና ብሩኬ እንደምትወዷቸው ሁሉ ይቅርታ ሲያደርጉልኝ እናንተ ይቅርታ እንደምታደርጉልኝ ተስፋ አደርጋለሁ። በቃ ላይ ይቅር ለእግዚአብሔር ነው። ይቅርታ ማድረግ ትልቅነት ነው ብዬ አስባለሁ። የምር ከይቅርታ ጠያቂ በላይ ይቅር የሚያደርገው ትልቅ ነገር ነው። በጣም መባረክ ነውና ይቅርታ ታደርጉልኛላችሁ ተስፋ አደርጋለሁ። በደንብ ይቅርታ አድርጉልኝ፣ የምር ምን ያክል ምርጥ ልጆች እንደሆኑ ትረዳላችሁ። እግዚአብሔርን በኢየሱስ እንዴት እንዴት ምን አይነት ልጆች እንደሆኑ አልገባችሁም። በቃ እና አሪፍ ሰውን የወደዳችሁት፣ ሃይሚሾ በጣም ማመሰግነ የእኔ እናት በጣም ቴንኪው። ትክክለኛ ጨረቃ ናቸው ጨረቃ። ፋሚሊዎች ደግሞ አንደኛ። ከዚህ በኋላ እስኪ ከተቻለ በተቻለ አቅም ሀይሚሾን የምትወዷትን፣ የምታከብሯትን፣ የምትሳሱላትን እንደ ልጅ ነው የምታያት፣ አይ ነው አንተ ፊት፣ እሷን ሰርፕራይዝ በትልቁ እናረጋታለን አልከፋኝም። ለምን መሰላችሁ? ያልከፋኝ ነገር እናንተን በማስከፋቴ ቢደብረኝም እናንተ እንደዛ በማድረጋችሁ ግን አልከፋኝም። ለምን መሰላችሁ? እናቀዋለን። ሁላችንም የምንወደው ሰው ሲነካብን ምን ያክል እንቀየር እንደምንችል ሺህ ጊዜ ቢሆን እንቀየራለን። ሰላም ሰላም፣ ውድ ቤተሰብ እንዴት አላችሁልኝ? እኔ ያለውላችሁ ክብሩ ይስፋ። ከትላንት ወዲያ አንድ ቪዲዮ ሰርተን ነበረ። ብዙዎችን ያስቆጣ ነበረ። የሚገርመው ነገር ባላሰብኩት ነገር በጣም ብዙዎችን አስቆጥቷል። ያው ሁላችሁም አይታችሁታል ብዬ ተስፋ አደርጋለሁ። ያው ለማንኛውም ቁም ነገር ነው ለአውራ የመጣሁት የምር ለመናገር እና ከትላንት ወዲያ አንድ የፕራንክ ቪዲዮ ሰርተን ነበረ። ያው ሁሌም እንደምናደርገው ሌሎችንም ልጆች ጓደኞቻችንን ፕራንክ እንደምናደርገው እናንተን ፈታ የሚያደርግ ፕራንክ ለመስራት ነበረ የታሰበው፣ ነገር ግን አቅጣጫውን ስቶ ወደ ሌላ ነገር ሂዷል። ባልገባኝ መንገድ አይታችሁት መሰለኛ ነው ብቻ በቃ ልክ እንደ ጓደኛ ስለማያቸው ምናምን ነበረ ፕራንክ ያደረግኳቸው፣ ግን እናንተን የእነሱን ቤተሰቦች በጣም አስቆጥቷቸዋል። ብቻ በጣም መነጋገር አድርጋችሁት ነበረ ምናምን። ያው ሁለቱንም አውቃችኋቸዋል ብዬ አስባለሁ፣ ሀይሚና ብሩክ ከትላንት ወዲያ ፕራንክ አርገናቸው ነበረ። ዱራን ጠርተነው እንደዛ በዝናብ ምናምን በእርግጥ ቪዲዮውን ስቀርጸው ዝናብ ይዘንባል ብዬ አስቤ አልነበረም፣ ግን እንደ አጋጣሚ እየቀረጽን እያለ ዝናብ መጣ ምናምን፣ ከዛ እሱም መጣ ከምናቋርጠው ብለን ነበረ የሰራ ነው። ብቻ ግን አሪፍ ቪዲዮ ወጧል ብዬ ነበረ፣ እናንተ ባላሰብነው መንገድ ተተረጎመ መሰለኝ፣ አስከፍቷቸዋ ላይ ነው ያው ባላችሁትም፣ በጣም ብዙ ጊዜ ይቅርታ መጠየቅ አለብህ። ብቻ ዛሬ ይዣቸው ልመጣ አስቤ ነበረ፣ ግን አልተመቻቻቸውም ነበረ በአንዳንድ ምክንያት እና ስለዚህ፣ ከሚቆይ እናንተም ከሚከፋችሁ እኔ የመጥቼ ይቅርታ ብጠይቃችሁ የተሻለ ነው። ቶሎ ምላሽ ለመስጠት ያክል ነው። ከዘገየሁባችሁ የንቀት ምናም እንዳይመስላችሁ በሚለው ነው። ያው ንቀት አይደለም ማለት እነሱ በቃ እንተዋወቃለን። በጣም በጣም ጸዴ ሰዎች ናቸው። እንደምትወዷቸው አውቃለሁ። የምሬን ነው፣ በጣም ነው የምትወዷቸው። አልተቀየምኳችሁ። ለምን መሰላችሁ? የምትወዱት ሰው ሲነካ ምን አይነት ፊሊንግ ምን አይነት ስሜት እንዳለው አውቀዋለሁ። በዚህ ልክ ያክል ደረጃ ግን አልጠብቅም ነበረ። የምር የምር ማለት ነው። ምክንያቱም እንዴት እንደዚህ የሰው ልጅ እንደዚህ ብቻ፣ በጣም እንደምትወዷቸው ፍቅራችሁን አይቼበታለሁ። ስለምትወዷቸውም ነው እኔን እንደዛ ያላችሁኝና እኔን ጠልታችሁኝ እንዳለ ነው። አይ ነው ምክንያቱም ብዙ ቤተሰቦች አላችሁ እነ የፋንም በቃ ብዙ ልጆች ፕራንክ አድርግ ያለው ሰርፕራይዝ አድርግ ያቸዋለሁ ምናምን ግን እንደዛ ነው የጠበቅኩት እኔም እነሱም ፕራንክ ስናረጋቸው ኔፋን ምናምን ፕራንክ ስናረጋቸው ያው ስትስቁ ምናምን ሳይ እስኪ ለምን ነብሩክን ፕራንክ አላረጋቸውም ከዱባይ ሲመጡ ከዛ ምናምናም ብዬ አስቤ ነበረ። እናንተ ፈታ ትላላችሁ ብዬ አስቤ ነበረ። ግን እንደጠበቅ ነው አልሆነም። ለማንኛውም ይቅርታ አለው ማለት ነው። ግን በዚሁ መናገር የምፈልገው ነገር የባለፈው ቪዲዮ አሁንም ደጋግሜ ልነግራችሁ ፈልገው ለተንኮል ምናምን አስቤ አደለም፣ የምሬ ነው። ለተንኮል የታሰበ ነገር አደለም። ያው ጀስት በቃ ሁሌም እንደምንጫወተው ምናምን ፈታ ለማለት ነበር ያሰብኩት። አሁን ከእንትኑ አንጻር ያው ይቅርታ አድርጋችሁልኛል ብዬ አስባለሁ። የምሬ ነው። ብዙ እንትን ማለት አይጠበቅብንም። ግን የፕራንኩ እንዴት ነበረ የነገረን ኮሜንት ላይ ነገሩኝ። እስኪ የምር ጸደኝ ነበር ከእንትኑ ወይ እርሱ ትና ያኛውን በሌላ መንገድ አለማየቱን ተውትን እንደ ፕራንክ ሌላ ሰው ቢሆን ኖሮ ጸደይ አልነበረም ወይ የሚለውን እስኪ ንገሩኝ። ብቻ ለማንኛውም ቡራም ጸደይ ልጅ ናቸው። በቃ የምር በጣም የሚዋደዱት ምናምን አብረን ነው የምንውለው፣ ጓደኞች ናቸው። ቡራም በጣም ምርጥ ልጆች ናቸው። ትላንትናም የነሱ የለቀቁትን ቪዲዮ አይታቸዋል። ይቅርታ አድርገውልኛል አውርተን ምናምን ፈተነዋል። በጣም ጸደይ ልጆች ናቸው ሀይሚን ቡራም የመቻቸው በጣም ምርጥ ልጆች ናቸው። ጓደኛሞች ነን እና አብረን ነው ከመቀራረባችን አንፃር ነው እንደዚህ ፕራንክ ልናደረግ ያሰብነው እንጂ ሌላ ሰው እንደዚህ ባንቀራረብ ኑሮ ምናምን አይደፈርም። እና እናንተም ደግሞ ፍቅራችሁን ምን ያክል እንደምትወዷቸውን ያየት፣ የምርበዚህ ያክል ደረጃ ኮንተንት ክሬተር ሆኖ ኦዲንሱ እንደዚህ በጣም ሮቴክጥበቃ ፕሮቴክት ሲያደረጓቸው መከታ ሲሆኑ ያየት እናንተን ነው እና ይመቻችሁ። በዛውም ልክ ደግሞ ፕራንክ ነው ችግር የለውም ምናምን ብላችሁ ደግሞ የተረዳችሁኝም አላችሁ በሌላ መንገድ ሳታዩት ማለት ነው ይመስለኛል። ግን ፕራንኩ ትንሽ ዊርድ የሆነው አስቸጋሪ የሆነው ይመስለኛል፣ ዝናብ ስለነበር ያው እሱንም ስለምትወዱት ብስብስ ብሎ ስታዩት ምናምን ለዛ ይመስለኛል የተናደዳችሁት፣ እና ብርድ ቢመታውስ እንዴት እንደዚህ ታደርጋለህ? በዛ ላይ ደግሞ ሰርፕራይዝ ማድረግ ሲገባህ ገና ከዛ ገብተው አንተ እንዴት ቶሎ ማለት ከዛ ሲመጡ አቀባበል ማድረግ ሲጠበቅብህ እንዴት ፕራንክ አድርገህ ታስደነግጠዋለህ? ከዛ ደግሞ ሌላው ይመስለኛል የደበራችሁ ፎቶዋ ነው አደለ? ፎቶዋን በቃ አግኝቼ ነው አስቤበት ስለሆነ የሰራሁት ፎቶዋን አፈላልጌ አግኝቼ ምናምን ነው የሰራሁትና ብቻ ፎቶ ሲከላደድ ያለው ፓርት ዝናብ ሲመታው በየቦታው መለጠፋችን ምናምን ያስደበራችሁ ይመስለኛል። እናንተ ነው ይቅርታ በቻልነው መጠን ለመካሰል ሞክራለን፣ ወደፊትም ቢሆን ብቻ የባለፈው የትናንትናን ቪዲዮ አይታችሁታል አይደል? እነሱ የሰሩት ነው፣ ቅርታ አድርጉለት። አያችኋ ምን ያክል ቅን እንደሆኑ። ትክክለኛ ሰው ነው የወደዳችሁት፣ የምታከብሩት ምርጥ ሰው ነው። ፕሮቴክት የምታደረጉት አሪፍ አሪፍ ሰዎችን ነው። በጣም ጸዴ ነው የምሬ ነው። ፍቅራችሁ ይለያል። ምን ልበላቸው? በቃ የምሬ ነው እንደዚህ ግን ትንስል የምሬ ምራይ ይቅርታ መጠየቅ፣ በደንብ ይቅርታ ጠይቅ ካላችሁ በጣም ይቅርታ የምሬ ነው። ከዚህ በኋላ አሪፍ ቤተሰብ እንሆናለን ብዬ ተስፋ አደርጋለሁ። ጉራም ሀይኒ በቃ ጸድ ልጆች ናቸው የምልበላቸው። እግዚአብሔር ከአንዳንድ ነው በቃ ስጠይቃቸውና ይቅርታ በቃ አስደብራችሁ ነበር እንደ ምናምናም ስላቸው ችግር የለውም በቃ ያው ትንሽ ፎቶ መለጣጠፉ ከዛ ደግሞ እንደተናገረችው ሃይሜም ትንሽ አሁን ማርጓት ምናምን ስለነበረ ነው ትንሽ አስቸጋሪ የነበረው ብሩኬም ደንግጦ መቶ የነበረው በዛ ዝናብ። እኔ ምለው ቤት አየ ምር ምር ቡራ እንዴት ነው ለሀይሜ ያለው እንትን ማለት ነው፣ በጣም ነው የገረመኝ። አንድም ግን እሱን እንድታዩበት ጠቅሟቸዋል ብያስባል። እሷም ትስትናገር ሰምታችኋታል ትላንትና። ያ በቃ አሪፍ ነው። አንዳንድ ነገሮች የሆነ ነገር እንድታዩ ይገፋ ማነው መንገድ ይሆናቸዋል ምናምን ስትል ሰምታችኋታል። መንገዱ ያለው ኛ ኦልሬዲ ለመንትን ለማካበድ አይደለም አስደብራቸዋለሁ እናንተን ይቅርታ ግን እነሱንም ይቅርታ ጠይቄያለሁ። ብቻ መንገዱ ኛታል ምን ያክል ሊወዳት እንደሚችል ምን ያክል ለእሷ ቦታ እንዳለው ምናምን አይታችሁበታል ብዬ ተስፋ አደርጋለሁ። አሪፍ በቃ በቻለው መጠን አሪፍ ፕራንክ፣ አሪፍ ቪዲዮ ለመስራት ሞክረናል። ዝናቡ መዝነቡ እንዳውም ይመስለኛል እናንተን ቢያስደብራችሁም ብሩክ ለሀይሚ ያለውን ትልቅ ቦታ ነው ያሳየኝ ለእኔ ለእናንተም አይ ቲንክ እንደዛ ነው። ያው እኔ ነኝ ያበሳጨዋችሁ በጣም ይቅርታ። ስስቅ እንትን ያልኩ ምናም እንዳይመስላችሁ የምሬ ነው። ለእናንተ ፍቅር እናንተ ለእነሱ ያላችሁ ፍቅር እየገረመኝ ነው። ሳቀይን እንትን እያለኝ ያለው እንጂ በሌላ በንት ምናም እንዳታዩት በጣም አዝኛለሁ። እግዚአብሔር ነው የምሬ ነው። እንደዚህ ትከፋላችሁ ብዬ አስቤ አለም ቤተሰብ እንሆናለን ብዬ አስቤ ነበር። እነሱንም በቃ እንደዚ ስናረግ አሪፍ ቤተሰብ ይወጣናል ብዬ አስቤ ነበረ። ያው ግን በሌላ መንገድ ይሏል በአንድ ስህተት ደግሞ እንደዚህ ትሆናላችሁ ብዬ እንትን አይደለም። ይቅርታችንን ተቀባብለን ያው ይቅር ለእግዚአብሔር ነው። ይቅርታ ማድረግ ትልቅነት ነው ብዬ አስባለሁ። የምሬ ነው። ከይቅርታ ጠያቂ በላይ ይቅር የሚያደርገው ትልቅ ነገር ነው። በጣም መባረክ ነው እና ይቅርታ ታደረጉልኝ ያላቸው ብዬ ተስፋ አደርጋለሁ። በደንብ ይቅርታ አድርጉልኝ። የምር እኔ ከፍቶኛል። አይዞ፣ ችግር የለውም ፕራንክ ነው ምናምን በጣም ነው ማመሰግነው። አሪፍ ቤተሰብ ይወጣናል አስቤ ነበረ፣ ግን በቃ እንደጠበቅነው አልሆነም። ብቻ ባላሰብነው መንገድ እንደዛ ሄዷል። በጣም ይቅርታ የምሬኝ ነው። እኔ እንደዚህ አስቤ አይደለም፣ በቃ እናንተ ትዝናኑበት አላችሁ እንደዛ አስቤ ነበረ ይህም በቃ ምንም ብቻ ለመካካስ እንሞክራለን። ይብን አሁን ሳወራ እራሱ እንትን እያለኝ ነው ታውቃላችሁ። ብቻ ከባድ ነው እንደዚህ ሲሆን። ተቀይሜያችሁ ናም እንዳይመስላችሁ፣ የምሬ ነው። ምን ያክል ያጠፋው አይነት ስሜት እየተሰማኝ ነው እና ትልቅ ጥፋት ይመስለኛል። አይ ቲንክ የሰራ ነው። አይ ኖ፣ እንደዚህ ብትሆኑላቸውም ችግር የለውም። ምን መሰላችሁ፣ እናንተ ለእነሱ ያላችሁ ፍቅር በጣም ይለያል። በቃ የኦዲንሱ ፍቅር ላይቭ ላይም ስትገቡ ቪዲዮ ስትሰሩ አይቻለው ምናምን። ይቅርታ መጠየቅ አለበት። በጣም ተቆጥታችኋል። አይ ኖ፣ ምን ማድረግ እችላለሁ? በቃ ይቅርታ አንዴ ተሰርተዋል። እና እናንተ እንደዛ የሆናችሁት አይ ቲንክ እናንተ ለነሱ ካላችሁ ቦታ አንጻር ነው። ችግር የለውም፣ አልተቀየምኳችሁም። ያው ፍቅራችሁም ነው ለነሱ ያሳያችሁት። ችግር የለው። ብቻ ግን ከትላንትናው ቪዲዮ በኋላ እንደነገርኳችሁ እነሱም ትላንት ላይ ቪዲዮ እነሱ የሰሩት ቪዲዮ ላይ ማይታችሁታል። በቃ ወዲያውኑ ነው የደወልኩት፣ ይሄ ነገር ከለቀኩት በኋላ ኮሜንቱ ሲበዛ አስደብራት ነው እንዴ ምናምን ብዬ ደውዬ ስጠይቃት ምናምን አረ በቃ እንደህት እንደህት ችግር የለውም በቃ ያው ፎቶ መለጠፉ ምናምን ትንሽ እንትን ብሏል። ግን ቢሆንም በቃ ችግር የለውም ምናምን ብላ እንደ እህት ይቅርታ ብያት። ችግር የለውም በቃ ምርጥ ልጅ ነች ነው ምላቸው። እግዚአብሔር በጣም ጸዴ ልጅ ነች፣ ይመቻት። የምር በጣም ይመቻት። አሪፍ ሰው ነው የወደዳችሁት። አሚ በጣም ምርጥ ልጅ ነች የምር። እንደዚህ አሁን እናንተ ስታዩት እንደዚህ ሶሻል ሚዲያ ላይ ናም ስታያችሁ ነ እንደዚህ በአካል ብታገኟቸው አብራችሁ ጊዜ ብታሳልፉ ምናምን ምን ያክል ምርጥ ልጆች እንደሆኑ ትረዳላችሁ። እግዚአብሔርን በኢየሱስ እንዴት እንዴት ምን አይነት ልጆች እንደሆኑ አልገባችሁም በቃ እና አሪፍ ሰው ነው የወደዳችሁት አይሚሾ በጣም የማመሰግነ ኔናት በጣም ቴንኪዩ። በቃ የሰጠችኝ ነገር በጣም ጸደይ ነገር ነበርና እኔ ደብሮኝ ተጨናንቄ ምናም ስደውላት፣ ኧረ ችግር የለውም በቃ እንደዚህ ማድረግ ነው ትንሽ ከዚህ በኋላ እንደዚህ አይነት ቪዲዮችን አትስራ ፕራንኩን ሳይሆን እንደዚህ ፎቶ ምናምን ምናምን ደስ አይልም ምናምን ብላኝ እንዳይተቆጥታ ምናምን ግን ችግር የለውም በቃ ዋና ይቅርታ መጠየቅ ነው ብላኛለች። አይ ቲንክ እናንተም ቪዲዮን አይታችሁት ተረድታችኋል ብዬ ተስፋ አደርጋለሁ። ቡራ ቡራ ተውት በቃ ቡራ የቡራ ነገር ይለያል። እግዚአብሔርን በጣም ከምላችሁ በላይ ምርጥ ልጅ ነው፣ ጸዴ ልጅ ነው። በአካል በአካል እንተዋወቃለን፣ ጓደኛዬ ነው። በጣም ምርጥ ልጅ ነውና እሱንም ከቪዲዮ በኋላ አይታችኋል። አይ ቲንክ መጨረሻው አካባቢ ላይ ተካክሶ ነው ይርነውላ ቤትም ገብተን አውርተናል። በጣም ጸደይ ልጅ ነው፣ በቃ ችግር የለውም። ይለቀቅ አስፈቅጄ ምን የለቀቅ ችግር የለውም በቃ ተብዬ ነው፣ እና ቅርታ አድርጎልኛል እሱ ሁለቱም ምርጥ ልጆች ናቸው። ብሩክ እንዴት ሄድ ልግለጽላቸው? አሪፍ ልጅ ነው፣ በቃ እስከ ጥግ ድረስ ነው ለሰው ፍቅር የሚሰጠው። ና አሪፍ ልጅ ነው። እግዚአብሔር እንደዛ በዝናብ አስመትቼው አስቀጥቅጬው ምናምን ችግር የለውም በቃ ምናምን ነው ያለኝ። ትንሽ በስብሶ ምናምን ስለነበር ቤት ሄደን እንደውም ምናምን እያወራን ነበርና ነው መሰለኝ። ብቻ ችግር የለውም፣ ችግር የለውም በቃ አትጨናነቅ ምናምን ላይ ኮመንት ላይም ኢቨን ዛሬ እንትን እላቸው ብዬ አልተመቻቸም ነበረ። ለዛ ነው እንጂ እነሱን አምጥቼ እነሱ ፊት ይቅርታ ብጠይቃችሁ በጣም ደስ ይለኝ ነበረ፣ ግን አልተመቻቸም። ቢሆንም ስቆይ እናንተ ንቀት እንዳይመስላችሁ፣ ቅድም እንደነገርኳችሁ ንቀት እንዳይመስላችሁ ነው ይሄን ቪዲዮ የሰራሁት። አዎ የምር ውው የእነ ብሩክን ነገር ሳስበው እየገረመኝ ነው። እስካሁን እየገረመኝ ነው። ታውቃለህ ደማችሁ ናቸው ግን እነሱ ልጆች ኦዲየንሶች በጣም በጣም ጸደኝ ናቸው ግን ቢሆንም የተረዳችሁኝ አላችሁ። አይ ነው ስለተረዳችሁኝ በጣም ነው የማመሰግነው። እናንተ በጣም ትገርማላችሁ የምር እስኪ ለእኔም አንድ ቀን እንደዚህ ትሉልኝ አላችሁ እየተስፋ አደርጋለሁ። ግን አሁን ይቅርታ ተደረ አርጋናላ ታደርጋችሁልኝ አልብየ ተስፋ አደርጋለሁ ቤተሰብ እንሆናለን። ከዚህ በኋላ አሪፍ ቤተሰብ አላስከፋችሁ። እናንተን የሚያስደስት ነገር ነው የምሰራው። በጣም አሪፍ አሪፍ ቤተሰብ ይወጣናል ብዬ ተስፋ አደርጋለሁ። ያው እንደ እነሱም ባይሆን የተወሰነ ፍቅር እንደሰጥኝ ይፈልጋለሁ። የምሬ ነው። አይ እውነት ለመናገር እነሱን የሚያክል ባይሆን አሪፍ ቤተሰብ እንዲወጣ እንፈልጋለሁ። እና ኮመንት ላይ ፍቅራችሁ እንድታሳይኝ ይፈልጋለሁ። ምናልባት ከዚህ በኋላ ባሪፍ ባሪፍ ቪዲዮ እንገናኛለን። ይህ ቪዲዮ ብዙዎች ጋር ደርሶ ብዙዎች ስለሆኑ የተቆጡት ብዙዎች ጋር ደርሶ ይቅርታ እንዲያደርጉልኝ ቪዲዮን ሼር አድርጉት፣ ለእነሱ አድርሱላቸው። እና ቤተሰብ አሪፍ ቤተሰብ ሆን እንሆናለን ብዬ ተስፋ አደርጋለሁ። የምድር ግን ኦዲንሶች እግዚአብሔር እኔ ብትሰድቡኝም ብትዘቀዝቁኝም በፎቶ ብትሰድቡኝም ለጊዜው ነው እንጂ የእናንተን ፍቅር ነው ያየውበት። በቃ ለእነሱ ዛሬ እንደዚህ ከተቆረቆሩ ለእኔም ነገ የማይቆረቆርበት ምክንያት አለብዬ አላስብም ብዬ ነው በቃ አእምሮ ላይ የመጣልኝ እሱ ነው። የእናንተ ፍቅር እናንተ ምን ያክል ኦዲየንሶቻችሁ እንደምትወዱ ታውቃላችሁ። እና የፍሬምንም ፕራንክ ስናረግ ያው እነሱም በጨዋታ መልኩ ቢሆንም ተመችቷችሁ ነበረ። ብቻ ግን ጨረቃ ፋሚሊዎች የነቡራና ሀይሚ ቤተሰቦች ትላይ ያላችሁ የምሬን ነው በቃ ኧረ ፍቅር በቃ ፍቅራችሁ ይለያል። በጣም አንደኞች ናችሁ። ከዚህ በኋላም አሪፍ ቤተሰብ ይወጣናል ብዬ ተስፋ አረጋለሁ። እንዋደዳለን ብዬ አስባለሁ። ብዙ ብዙዎቹ ጓደኞቼ ናቸው። አሁን ብዙ ዩቲዩበሮች እንደዚህ የምታውቋቸው ሶሻል ሚዲያ ላይ እነ ፍቅር ፉፉ ኤቭሪቲንግ፣ በቃ እነ ማርክ በጣም ጸዴ ልጆች ናቸው። እግዚአብሔር በጣም ምርጥ ምርጥ ልጆች ናቸው። ከእነሱ ጋርም ከዚህ በኋላ አሪፍ አሪፍ ቪዲዮ እንሰራለን ብዬ ተስፋ አረጋለሁ። ችግር የለውም። በጣም ምርጥ ልጆች ናቸው። ፕራንክ እናደርጋለን እንደዚህ፣ ግን እናንተን የሚያስቀይም አይደለም። ምናልባት ደግሞ ተሳስቼ ልክ እንደትናንት ነው ተሳስቼ ካስቀየምኳችሁ ይቅርታችሁ እንዳይለየኝ። ያው ሲሰራ ስህተት ያለ ነው የሚሰራ ሰው ላይ ስህተት ያለ ነገር ነው። ስህተትን ደግሞ አምኜ ይቅርታ ከጠየቅሁ ይቅርታችሁ እንዳትነፍግኝ። ምክንያቱም ይቅርታ ማድረግ ታላቅነት ነው። ትልቅ እንደሆናችሁም በዚህ ቪዲዮ የምታሳየኝ ይሆናል። ተስፋ አደርጋለሁ። ያን ቀን ያበረታታችሁኝ አይ ቲንክ ወደ ሰላሳ ምናምን ሺ ሰብስክራይብ ገብተናል። በቅርቡ አሪፍ ሰብስክራይበር አግኝተን ወደ ሃምሳ ሺ እንደምንገባ ተስፋ አረጋለሁ። ከሌሎችም ጋር አብረን አሪፍ አሪፍ አሪፍ ቪዲዮችን ይዤላችሁ መጣለሁ ብዬ ተስፋ አረጋለሁ። በጣም በጸደይ ነው የምንገናኘው። እስከዛው ፍቅራችሁን አሳዩኝ። ሳልናገር መጨረስ የማልፈልገው ነገር የምትወዷቸው ልጆች አይ ቲንክ ብዙዎች ብዙዎችን ዩቲዩበሮች ታውቋቸዋላችሁ። የምትወዷቸው ልጆች እነ የፍሬም ህያብ ቡራ፣ ሀይሚ፣ ሁሉም በቃ እነ ብሩክ፣ እነ ፉፉ፣ እነ ፍቅር፣ እነ አብርሽ ምናም ሁሉንም የምታውቋቸው በጣም ምርጥ ልጆች ናቸው። የምሬም የፍሬም ህያብ፣ ብሩክ፣ ሀይሚ ምናም ምናም ደግሞ በቃ ይለያሉ፣ ፍቅራቸው ይለያል። ውደዷቸው፣ በጣም በጣም ምርጥ ናቸው። ፍቅራችሁን አይቀንሰው። ከዚህ በኋላ ቲንክ በተደጋጋሚ ታዩኝ ያላችሁ እያስባለሁ ላለማስከፋት እየሞከርኩኝ ደጋገምኩባችሁ፣ እንጂ ላለማስከፋት እናንተን ላለማስከፋት እየሞከርኩኝ አሪፍ አሪፍ ቪዲዮ እናንተን ዘና የሚያደርግ ቪዲዮ ከጭንቀት ያው ታቁታላችሁ በማዳም ቤት ምናምን ያላችሁ የማዳም ቅመሞች ያው ስትረስ ስራ ምናምን አጨናንቋችሁ ስትመጡ እኔ ዘና ለማድረግ ነው እናንተን የምጥረው ከዚህ በኋላ በቃ ጭንቀታችሁን የሚያራግፍ ፏ የሚያደርግ ቪዲዮ ሁሌ እየሳቃችሁ እንድታዩ ነው የምፈልገው። በአሪፍ ባሪፍ ቪዲዮ እንገናኛለን። ያው ምን ልበላችሁ፣ እስካሁን ፍቅራችሁ እየገረመኝ ነው። ብቻ ጸዳዴ ልጆች ናቸው። ከዚህ በኋላ አሪፍ አሪፍ ቪዲዮ እንሰራለን። አይቀርላቸውም፣ ሌሎች ዩቲዩበሮች አይቀርላቸውም። ግን እናንተን በማያስቀይም መልኩ ነው ያው ሊያስቀይማችሁ ከቻለ ሜቢ ኮሜንት ላይ ንገሩኝ እሺ የምር እኔ ያስተካክላለሁ ኮሜንታችሁን በደንብ ነው የማነበው ዛሬም ቢሆን ይቅርታ የጠየቅኩት ኮሜንታችሁን አይቼ ነው ብሩክና ሀይሚን መጀመሪያ አውርተን ይቅርታ ምናምን ተደራርገናል አውርተንበታል በፍቅር ነው ያወራ ነው በጣም ምርጥ ልጆች ናቸው ነግራቸዋለሁ አረ ችግር የለውም እንደ ጓደኛ ስለሆንም ከቅርበታችን አንጻር ነው እንደዚህ ፕራንክ የተደራረግ ነው እና ሳናግራቸው ምናምን ችግር የለውም በቃ ችግር የለውም በቃ ፈታ በል ቡራም በረታታ የለውም እንዴ፣ ምን እንደሆነ እንደዚህ መጨናነቅ እያለኝ ነበረ፣ ግን እናንተ ስትከፉ ሳይ እንጂ እንጂ፣ እንዴት እንደዚህ ቤተሰብ እንዴት ላስከፋ ይችላል? እናንተ ለማዝናናት መጥቼ እናንተን አስከፋኋችሁ ማለት አይመጣውም። በጣም የሳተ ነገር ነው የሚሆነው፣ ደባሪ ነገር ነው የምንሰራው ነው የሚሆነውና እናንተ እንድትከፉ አልፈ እናንተ የሚያስከፋ ነገር አልሰራም። ኮሜንት ላይ ምከሩኝ በቃ የምር እንደዚህ አጀንዳ አድርጋችሁ እንትን ከምትሉት እየወቀስኳችሁ አይደለም አሁን እንዲሁም ጥፋት እንትን እያልኩ ነው፤ እና አጀንዳ አድርጋችሁ እንትን ከምትሉት ዛሬ ይቅርታዬን ተቀብላችሁ በደንብ አጀንዳ እንደምታደርግ ተስፋ አደርጋለሁ። ፍቅራችሁን አካፍሉን አለኝ። የምር አካፍሉን። እንደዚህ ስስቅ አልከፋኝም። ለምን መሰላችሁ? ያልከፋኝ ነገር እናንተን በማስከፋቴ ቢደብረኝም እናንተ እንደዛ በማድረጋችሁ ግን አልከፋኝም። ለምን መሰላችሁ እናቀዋለን። ሁላችንም የምንወደው ሰው ሲነካብን ምን ያክል ልንቀየር እንደምንችል፣ ሺ ጊዜ ቢሆን እንቀየራለን። ብቻ ለማንኛውም ከዚህ በኋላ አሪፍ ቤተሰብ ይወጣናል ብዬ ተስፋ አደርጋለሁ። በቃ ትለያላችሁ። በጣም ነው የማመሰግነው ጨረቃ ፋሚሊዎች። እንደዚህ መክራችሁም ደግሞ ስህተት እንደሰራው ገብቶኝ ይቅርታ እንድጠይቅ ስላደርጋችሁኝም በጣም ነው የማመሰግነው። በጣም በጣም በጣም ተንኪው። ትለያላችሁ። በጣም ነው የምወዳችሁ። ፍቅራችሁን አይቀንሰው ለእነ ሀይሚና ለእነ ብሩክ ያላችሁ ለሁሉም ዩቲበሮች ያላችሁ ፍቅር ይለያል። ከኔም ጋር ከዚህ በኋላ በፍቅር እንቀጥላለን ተስፋ አደርጋለሁ። ፍቅራችን ይቀጥላል፣ አሪፍ እናደርገዋለን። ሌሎችንም ሰዎች ፕራንክ እናደርጋለን፣ እናንተን በሚያዝናና መልኩ። እንደነገርኳችሁ፣ ተደጋጋሚ ጥፋት ላለመስራት ሞክራለን። ምክንያቱም ተደጋጋሚ ጥፋት መስራት ደስ አይልም፣ ደስ አይልም። ስለዚህ ያው እንደነገርኳችሁ ቅድም ብዙ እንትን አልበላችሁም ሀይሚን ብሩኬንም ይቅርታ ጠይቄያለሁ፣ እናንተንም ይቅርታ ጠይቄያለሁ። ይቅርታ ልክ ሀይሚና ብሩኬ እንደምትወዷቸው ሁሉ ይቅርታ ሲያደርጉልኝ፣ እናንተንም ይቅርታ እንደምታደርጉልኝ ተስፋ አረጋለሁ። በቃ ምን ልበላችሁ? ቃላት እያጠረኝ ነው። እና ጥፋትም ቢሆን እናስተካክላለን። ከዚህ በኋላ አሪፍ አሪፍ ቪዲዮዎችን ይዤላችሁ እመጣለሁ። ይቅርታ አድርጉልኝ። ይቅርታ ማድረግ ታላቅነት ነው እና ይቅርታ አድርጋችሁልኝ ታላቅነታችሁ እንደምታሳዩኝ ተስፋ አረጋለሁ። እንደዛ ተችታችሁኝ ምናምን ለእነሱ ያላችሁን ፍቅር ስታሳዩኝ እንደነበረውም ዛሬም ይቅርታ አድርጋችሁልኝ ደግሞ ትልቅነታችሁ እንደምታሳዩ ተስፋ አረጋለሁ። ትልቅ ናችሁ። አይ ነው ይቅርታ ታደረጉልኝ ያላችሁ ልባችሁ ጸዴ ነገር እንደሆነ ለሰው በምትሰጡት ፍቅር ያክል ነው ያየሁትና አሪፍ ልብ እንዳላችሁ ያየሁት በቃ በጣም ስለምትወዷቸው እነሱ ይቅርታ ካረጉልኝ እናንተን ይቅርታ ታደረጉልኝ ያላችሁ ተስፋ አረጋለሁ። በጣም ይቅርታ የምር የምር በጣም በጣም ሶሪ። ከዚህ በኋላ እናንተን ላለማስከፋት እሞክራለሁ። ደጋግሜ እየነገርኳቸው ያለሁት ሪድ ስለሆነ ነው። ከዚህ በኋላ እናንተን ላለማስከፋት እሞክራለሁ። ፍቅራችሁ አይቀነስ። ቅርታ ታደረጉልኛላችሁ። በደንብ በደንብ ይቅርታ ቅርታ አድርጉልኝ ብቻ። ከዚህ በኋላ ሰርፕራይዝ እናደርጋቸዋለን በትልቁ አሁን በፕራንክ ኗ አስቀይሜያቸው ምናምን ይቅርታው ከተደራረግን በኋላ ያው ቤተሰብ ስለሆንን ችግር የለውም። በጣም ፍቅር ነን የምር እንደዚህ እንትን እንደምትሏቸው ሶሻል ሚዲያ ላይ ብቻ እንደምታያቸው በአካል በጣም ጥግ ድረስ ነው ፍቅር የሚሰጥ እግዚአብሔርን የምሬ ነው። አይ ቲንክ ለዛም ነው የወደዳቸዋቸው አይደል። ትክክለኛ ማንነታቸው ነው ዩቲብ ላይ የሚጋለጠው እንደዚህ ፌክ ነገር አይደለም። ሳክስ አይደለም። ሪል ላይፋቸውም የዋህነት ነው የምር የምር ማለት ነውና እነሱ የሚቅርታ ስላረጉልኝ እናንተ ይቅርታ ታረጉልኛለች ብዬ ተስፋ አረጋለሁ። ሀይሚሾም ብዙዎቻችሁ ተወዷታላችሁ፣ ጨረቃ ፋሚሊዎች፣ ጨረቃ ያላቸዋቸውም አይ ቲንክ ጨረቃ በጣም ጸደይ ነገር ስለሆነ ነው ለሰው ብርሃን ስለምሰጠው ምናምን በጨለማ። ለዛ ይመስለኛል የወደዳቸኋቸው ና ትክክለኛ ጨረቃ ናቸው። ጨረቃ ፋሚሊዎች ደግሞ አንደኛ ከዚህ በኋላ እስኪ ከተቻለ በተቻለ አቅም ሀይሚሾን የምትወዷትን የምታከብሯትን የምትሳሱላትን እንደ ልጅ ነው የምታያት አይ ነው በጣም ትልቅ ፍቅር ስትሰጧት አይቻለሁ። በጣም ምርጥ ልጅ ነች። ያው ከዚህ በኋላ ከተመቻቸ ፈጣሪ ከፈቀደ ይዘናት መጠን እናንተ ፊት እሷን ሰርፕራይዝ በትልቁ እናረጋታለን። ይዘናት እንመጣለን። በግብዳው ዛሬ ስላልተመቻቸላቸው ስራ ምናምን ስላለ ቢዚ ሲሆኑ እንዳልቆይባችሁ እናንተን ቶሎ ይቅርታችሁን ማግኘት ስለፈለግኩ ነው። ስለተቀየማችሁኝ በቆየ ቁጥር ቂም እንዳትይዙብኝ በሚለው ቶሎ ፍቅራችሁን ለማግኘት ነው ይቅርታ ያልኩት። ስለተከፋችሁ በጣም በጣም ይቅርታ አዝናችሁብኛል። ያው ከዚህ በኋላ በአሪፍ በአሪፍ ቪዲዮ እንገናኛለን። እንዳልኳቸው አይሚሽን ከተመቻቸ የዘናት መጠን እናንተ ፊት በትልቁ ሰርፕራይዝ እናረጋታለን። ይመቻችሁ። በጣም ነው የምወዳችሁ። ፍቅራችሁን አይቀንስብኝ። ይቅርታ እንዳረጋችሁልኝ ተስፋ አደርጋለሁ። ከዚህ በኋላ በሰፊው ነው የምንመጣው። ዘና ትሉበታላችሁ። በጣም ነው የማመሰግነው። በጣም በጣም ቴንክዩ የምር በጣም ቴንኪዩ።